UNFPA ጋር በመተባበር በፋና ሰላ FM 90 ዘወትር እሁድ ከ11 ሰዓት ተኩል እስከ 12 ሰዓት ይህንን ዝግጅት ያቀርባል። ያላለቀ ጉዞ ጤና ይስጥልን፣ እንዴት ከረማችሁ ውድ አድማጮች። ሳምንታዊው ያላለቀ ጉዞ ዝግጅታችን አሁን ጀምሯል። ያጉዜ ልጅ ተገርዛለች። ግን ተጨባጭ እውቀት አላቸው፣ ግን ባህል ነው በሚል ያስገረዛት ማለት ነው። የማጠንጥበት የደም መፍሰስ፣ እኚህ በጣም አስከፊ ናቸው። የደም መፍሰስ ደግሞ በጣም መጥፎ ስለሆነ እስከ ሞት ሊያደርስ ይችላል። የዛሬውን ዝግጅታችንን ከፕሮግራማችን ውስጥ የተመረጡ ድምፆችን በማሰማት ጀምረናል። በዛሬው ዝግጅት ጎጂ ልማዳዊ ድርጊቶች በተለይም የሴት ልጅ ግርዛትን ከማስቀረት አንጻር የሰፊው ማህበረሰብ አመለካከት ለመቀየር የትምህርት ቤቶች ሚናን ይመለከታል። በዳስነች ኦሞራቴ የፖፑሌሽን ሚዲያ ሴንተር አድማጭ ቡድን አባላት የሆኑትን ተማሪዎችና መምህራንን በዚህ ጉዳይ አነጋግረናል። ወደ ዋና ፕሮግራማችን ከመግባታችን በፊት ግን አንድ ሙዚቃ እንጋብዛችሁ። ከንጉሰው አልባሽ እስከ ደብተራው ቤት በቀን ዘረፋ ስንቱ ሰው አለበት። ዜማ ነው ዜማ የልቤው ትርታ በሽሉሩ ቅኝት ክፉኛ የተመታ እንስራ ክፉ ሰው

መምህራን ለተማሪዎቻቸውና ከዛም አልፎ ለማህበረሰቡ አርያ ናቸው። ተማሪዎችን ከተሳሳተ አመለካከት መልሰው የለውጥ ኃይሎች የማድረግ አቅም አላቸው። ወላጆችም ወደ ትምህርት ቤት የሚሄዱ ልጆቻቸው የሚነግሯቸውን ያደምጣሉ። ከቀጣዮቹ እንግዶቼ ጋር የሚኖረኝ ቆይታ ይህንን ሐሳብ ያረጋግጠልኛል ብዬ አስባለሁ። ወደ እንግዶቼ አብረን እንሄድ። እሺ እኔ ተማሪ ሀይል አምላክ ደኛቸው ይባላለሁ። ከሀይ ስኩል ሁለተኛ ደረጃ ትምህርት ቤት ከ ከአስር ሁለተኛ ክፍል ተማሪ። አብያ ሄኖ ክባላለሁ ከኩራዝ መካከለኛ ደረጃ ትምህርት ቤት ሰባተኛ ክፍል ተማሪ ነ እሺ። ታደምጣላችሁ ሁለታችሁ ማለት እሺ። አድማጮቻችሁን በተመለከተ ከእናንተ ጋር የሚያደምጡት ልጆች ወይም እናንተ ምን ተረዳችሁ ከዚህ የሬዲዮ ፕሮግራም? ለስንት ጊዜ ያዳመጣችሁ? ቢያንስ ለብዙ ጊዜ አዳምጥናል። ከዚህ የተረዳነው ነገር ደግሞ ስለ ጎጂ ልማዳዊ ድርጊቶች ስለአቻላቻ ስለ ሴት ልጅ ግርዛት አስከፊነት ብዙ ነገር ተምረናል። የተማርነውን ደግሞ ለአቻችን እያስተማርን እንገኛለን። በትምህርት ቤት ውስጥ በምን ሚዲያ አማካኝነት፣ በጭውውት በግጥም መልክ ለተማሪዎች እያቀረብን እያስተማርን እንገኛለን ማለት ነው። አይ ያው እኛም የተረዳ ነው ስለ ሴት ልጅ ግርዛት ምናምን ይሄ አካባቢ ብዙም ግንዛቤ የላቸው ታችን ደግሞ በሰልፍ ላይ በግጥም መልክ በጭውውት በድራማ መልክ ምናምን እንደ ተማሪዎች እያቀረብን እንገኛለን። አሁን አንድ ሰው መጥቶ ግርዛት ጎጂ ነው እንዴ ባህል ነው ምን ይጎዳል ብሎ ቢጠይቅሽ ምን ብለሽ ትመልስሻለሽ? ሻቢቅያ አሁን አንድ ሴት ልጅ ከተገረዘች የተገረዘችበት ቦታ ጠባታ ስለሚሆንባት በምትወልድበት ሰዓት የማጸንጥበት ሊያጋጥማት ይችላል። በዛ ሰዓት ደግሞ ብዙ ደም መፍሰስ ያጋጥማታል። ደም ቢፈሳት ምን ትሆናለች? ደም ቢፈሳት ያው ደም ያንሳት ና ደም ማነስ፣ ደም በጣም መጥፎ በሽታ ነው። ወደ ሞት ውላ ሊያደርሳት ይችላል። እሺ፣ አንተ ሳው እንዴት ትረዳዋለህ? የግርዛት ሌላ ጉዳቱ ወንድ ነው ብለህ ያው እሷ እንዳለችው ግርዛት በጣም አስከፊ ነው፣ በጣም መጥፎ ነው እና ሴት ልጆች በጣም መጥፎ ነው። እና ይሄ ማለት አሁን ሴት ልጆች በሚገረዙበት ሰዓት የተለያዩ ችግሮች ሊደርስባቸው ይችላል። እሷ እንዳለችው የማጸንጥበት፣ የደም መፍሰስ እኚህ በጣም አስከፊ ናቸው። የደም መፍሰስ ደግሞ በጣም መጥፎ ስለሆነ እስከ ሞት ሊያደርስ ይችላል እና ለሞቱም ሊያጋልጥ ይችላል። እየተገረዘች ካለም ያው መጥፎ ነው። የደም መፍሰስ ብቻ ሳይሆን ለተለያዩ በሽታዎች ልትጋለጥ ትችላለች። ለአባላዘር በሽታዎች፣ ለኤች አይ ቪ፣ ለብዙ አይነት በሽታዎች ልትጋለጥ ስለምትችል ለሴት ልጅ በጣም ግርዛት በጣም መጥፎ ነው። ይህን አሁን በእናንተ እኩያ ያሉ ልጆች እንግዲህ ይገረዛሉ። እዚህ አካባቢ አይደለ? እነሱ ምን ትምህርት ይወስዳሉ? ለሌ ቤተሰቦቻቸው ሄደው እንዲነግሩ ነው እናንተ የምታስረዷቸው ወይስ ምንድን ነው አላማው? ያው ይህ ማህበረሰብ ብዙም ያልተማረ በመሆኑ ለቤተሰቦቻቸው ነው አብዛኛውን ጊዜ የምንነግረው ማለት ነው እ አሁን የአጎቴ ልጅ ተገርዛለች እና ግን በቂ እንትን ተጨባጭ እውቀት አላቸው ግን ባህል ነው በሚል ያስገረዛት ማለት ነው ግን አሁን አንድ ሴት ልጅ ወላለች ሰና ያስገረዘቻት እኔ እንኳን ይሄን ያህል የምለው የለም ያው ማህበረሰቡ ነው አሁን ለምሳሌ እዚህ ገጠራማ አካባቢ ስለሆነ እኛ ተማሪዎች ነን ወርደን መስራት ያለብን ስለዚህ እኛ ደግሞ ወርደን ለእኝ ለአቅመ ሔዋን የደረሱ ተማሪዎችን እያስተማርን ቤተሰቦ ለዚህ ቤተሰቦቻቸው እንዲነግሩ በተለይም ደግሞ ለአካባቢ ወጥተን እያስተማርን እንገኛለን ማለት ነው ማለት ይነግራሉ ለቤተሰቦቻቸው፣ ቤተሰቦቻቸው እንዲነግሩ እነሱም ይህ መጥፎ እንደሆነ ለዚህ ለዚህ መጥፎ በሽታ እንደሚያደርጋቸው እና ለሞት እንደሚያደርጋቸው ያስተማረ ለነሱ እነሱ ደግሞ ለቤተሰቦቻቸው በተለይ መልኩ እንዲነግሯቸው እነሱ በደንብ አስተምረን በአንዳንዴ ደግሞ በአካባቢያችን ወጥተን ያስተማር እንገኛለን ማለት ነው። አድማጮች አቢጌያና የሀይል አምላክን ሀሳብ አደመጠን። የሴት ልጅ ግርዛት ለመከላከል ያላቸው ቁርጠኝነት በጣም ደስ ይላል። ለዚህ ምክንያቱም የፖፑሌሽን ሚዲያ ሴንተርን ያላለቀ ጉዞ አድማጭነታቸው ነው ይላሉ መምህራኖቻቸው። በዛ እለት ከእነሱ በመቀጠል የአድማጭ ቡድን አባላት የሆኑትን መምህራኖቻቸውንም በዚህ ጉዳይ ላይ አወያይቻቸው ነበር። ስሜ መምህርት ታይና ለምዘጌ እባላለሁ። የመጣሁት ከኦሞ ተፋሰስ ሁለተኛ ደረጃ ትምህርት ቤት ነው። የሚኒ ሚዲያ ክበብ ተጠሪ ነኝ። ይህ አካባቢ ምንድነው ይባላል? ይሄ ዳሰነች ወረዳ ይባላል። ዳሰነች ወረዳ ኦሞራቴ ከተማ ይባላል። እንግዲህ ረዥም መንገድ ነው የመጣ። ይህንን የሬዲዮ ፕሮግራም ለሬዲዮ ፕሮግራም ግብአት የሚሆነው ፖፑሌሽን ሚዲያ ሴንተር ለሚሰራው የሬዲዮ ፕሮግራም ነው። ፈቃደኛ ስለሆንች በጣም አመሰግናለሁ። አመሰግናለሁ። አሁን ስንመጣ እንግዲህ ሙቀት አለ አቧራም አለ ብለሽኛል። እስ አሁን እኮ አክብሯቸዋል ብዬ ነው የምገምተው፣ ምክንያቱም እስካሁን ድረስ ይነሳ ነበር አዋራ። እውነት ያን እስካሁን ቢያንስ እስከ ሶስት ሰዓት አዋራ ፀሐይ በድብልቅልቅ ነበር ግን እግዚአብሔር ይመስገና እንተን ግን አሁን አክብሯል በጣም። እንግዳኔ ማክበር ያው ማክበር ባህላችን ስለሆነ ከዛ ተነስቶ ነው መሰለኝ ጸጥ ብሏል። በክብር ተቀብሎ በክብር ልሸኛችሁ ነው እኮ የኔ መሰለ ቦታ እንዳናማው ነው መሰለኝ፣ እንዳታሙት የሌላውም ማስታወቂያ እንዳሰሩበት ነው እንዲህ ነው፣ እንዳይማረር ሰው ለማድረግ ነው። እስኪ ስለ ክበባችሁ ትንሽ አውሪልኝ። ክበባችን በትምህርት ቤት ያው ሚዲያ ክበብ ከፍተኛ ስራ ይሰራል። የመጀመሪያ ስራው አባላትን ማሰልጠን ነው። ማለት ለማህበረሰቡ ትምህርት እንዲሰጥ ማድረግ ትምህርት ርዕሳችን፣ አድገን ደግሞ የምናየው እዚ አካባቢ ያው ጎጂ ልማድ ድርጊቶች ስለሚበዙ በተለይ ግርዛት፣ ያላቻ ጋብቻ፣ እድሜ ጋር ያልተመጣጠነ ጋብቻዎች ስለሚበዙ በዛ ላይ ነው ከፍተኛ ስራ እየሰራን ያለ ነው እና ግርዛት፣ ጉዳቱን አላስፈላጊ መሆኑን ጥቅም እንደሌለው እና ውርደው እዛ ደግሞ የአርብቶ አደር ልጆች ስለሆኑ ውርደው ቤተሰቦቻቸውን እንዲቀይሯቸው ነው ከፍተኛ ስራ እየሰራ ነው ያለ። ታደምጣላችሁ? የሬዲዮ ፕሮግራሙን በጣም እናዳምጣለን። ያው ፕሮግራሙም ይህንን አስመልክቶ ነው። ያው ብዙን ጊዜ አርብቶ አደር ክልል ስለሆነ ያው መርጠን ነው የምናዳምጠው የሚመለከተንን። ይሄ ለእኛ ይጠቅምናል፣ ይበጅናል ያለውን ወስደን ደግሞ ለ ማህበረሰባችን በቃ ትልቅ ስራ መሰራት ያለበት ማህበረሰቡ ላይ ነው። ማህበረሰቡ ሲቀየር ነው አገር የሚቀየረው አለን። ስለዚህ ማህበረሰቡ ላይ ካልተቀየረ አሁንም ባለበት ካለ አገር ምንም አልተቀየረም። አዲስ አበባ ያለው አረራየት ሐዋሳ ያለው ሰው ቢቀየር እዚህ አርብቶ አደሩ ካልተቀየረ ተቀየረ አይባልም። ስለዚህ የአገር ለውጥ ለማምጣት እንኳን ከታች ያለው ማህበረሰብ መቀየር አለበት። አንቺ አሁን እንደው በግል ስታስቢ ግርዛት ምን ጉዳት አለው? አሁን ማህበረሰብ ላይ ምን ሊያስከትል ይችላል? በጣም ከፍተኛ ጉዳት አለው ግርዛት። በጣም ደም መፍሰስ አለ፣ መሞት አለ፣ በወሊድ ጊዜ መሰቃየት አለ። ሲሰፉ ይሆን አንዳንድ አካባቢዎች እንደውም በጣም አጥብበው ስለሚሰፉ የሚሰፉ፣ በወሊድ ጊዜ በጣም ነው የምትጎዳው ሴቷ። ስለዚህ ከፍተኛ ጉዳት አለው። ደም ይፈሳታል ደም ይፈሳታል። እነሱ ደግሞ ሁሉ ነገር ከባህል ጋር እያያዙ በጣም እውነት ባህል፣ ባህል፣ ባህል ነው። ህመምም ባህል ነው ግርዛትም፣ ሁሉም ከባህል ስለተያያዘ የመቀረፍ ያለበት ነው። ትልቅ ስራ መሰራት ያለበት ቦታ ነው። ሲገረዙ በደም መፍሰስ ይሞታሉ ሊሞቱ ይችላል። ይሞት ይሞት አለ መሞት አለበትም። እነሱ ጥንቃቄ ያደርጉም ህክምና ቦታ አያመጡ፣ የሚገሩ የሆነ አጉል ቦታ ነው። ተደራሽነት የለውም። ደብቀው ነው እና ጉዳቱማ ከፍተኛ ነው ደብቀው ነው። ሰው ሰማ። አሁን እየተከለከለ ስላለ በግልጽ ድሮ እንኳን በግልጽ ነው። አሁን አሁን ደግሞ መንግስት ከልኩን ስራ እየሰራለው፣ ያው በግርዛት ላይ በሴቶች ላይ ስለሆነ ደብቀውም ስለሚያደርጉ ጉዳት ሊደርስ ይችላል። ጉዳት አለ። እንቅፋት እንኳን ሰው መጥቶ ደም ሲፈስ እንደንም ሰውነት የሚጎዳው እና እና ጉዳት ከፍተኛ ጉዳት ነው ያለው። አዎ እንደ አንዳንድ አድማጮች ይጠይቃሉ ብዬ በማሰብ ነው ማለት ማህበረሰቡ ምን ሆንን እስከ ዛሬ እየተገረዝን ነው እንግዲህ አዲስ ነገር አመጣችሁ የሚሉ ስላሉ ብዬ ይህን ጥያቄ ይጠይቃሉ ይላሉ። ግን በዛ ሰዓት ማን አየ ጉዳቷን? ዛሬ እኮ ከብዙ ጥናት ከብዙ ነገር ተነስቶ ነው ጉዳት እንዳለ የታወቀው። መገረዝማ እኮ አርብቶ አደር ክልል ብቻም ሳይሆን ሁሉም ከተማም ላይ ግርዛት ነበር። እኛም በእድሜያችን ተገርዘናል ግን አሁን በእኛ ላይ የደረሰው ጉዳት በእኛ እናቶች ላይ የደረሰው ጉዳት እንደ ጉዳት ታይቶ ያ ጉዳት ዛሬ ላይ ይቀጥል ማለት አይቻልም። ስለዚህ ጉዳት መሆኑ ታይቶ ተጠንቶ ታውቆ ነው አይደል እንደ እንዲህ በትምህርትም በየሚዲያውም በየምኑም የሚሰራቸው። ስለዚህ ጉዳት አለው በቃ ከተባለ ጉዳት አለው። አካባቢ በመሰፋት ነው የሚገርሱት። እዚህ አካባቢ በመሰፋት አይደለም ዝም ብሎ ነው ግርዛት፣ ግርዛታቸው እና ቢሆንም ግን እዚህ ሀገር አሁን ግርዛት መቶ በመቶ ቆሟል ማለት አይቻልም። ምክንያቱም አንድ ሴት ልጅ እነሱ የሚሰሩት ስርዓት አላቸው፣ ዲሚ የሚሉት ስርዓት። ያ ዲሚ ስርዓት ለመስራት ሲሉ የሴት ልጅ የወር አበባዋን ሳታይ ሳታይ ነው ያ ዲሚ የሚሰራው። ትልተላ አይደለም፣ ስርዓት ስርዓት የሚባል አለ። በቃ በሴት ልጅ ላይ የመጀመሪያ ሴት ላይ የሚሰራ ያን ስርዓት ሴት ልጅ ሰራች ማለት ትገረዛለች ማለት ነው ያንን ስርዓት ከሰራች በኋላ ግርዛት አለ። ምንድን ነው ስርዓቱ? ምን ምንን ያካትታል? በቃ ስርዓቱ ከብት ነው፣ ይበላሉ፣ ይጠጣሉ፣ ይጨፈራሉ። በቃ አንቺ አሁን በሴት ልጅ ላይ ይሄ አሁን የእነሱ አሁን ሌላ አካባቢ የሆነ በዓላትን ያከብራል አይደል? ጥምቀትን ምን እንደሚሉት የእነሱም ስርዓት አላቸው አንድ ሴት ልጅ የመጀመሪያ ነው የምሰራት። ስለ ስርዓቱ አስረጄ ያው ስርዓቱን ያው ስርዓቱን ያው ሴት ልጅ ያው አርብቶ አደር ልጅ አይደለሁም፣ ግን ከሰማሁት ነገር ነስቼ ስርዓቱን ሴት ልጅ እድሜዋ ለአቅመ አዳም ሲደርስ ወንድ ቅዳ ሴት ሲደርስ የሚሰራ ስርዓት ነው። በሴቷ ላይ ነው የሚሰራው። ያንን ስርዓት ካልሰራ በቃ ማህበረሰቡ ያንን ሰው ያገላል፣ ይንቃል። ድግስ እንደ መደገስ ነው፣ እንደ ድግስ ነው። በቃ ደግሶ ይበላል፣ ይጠጣል፣ ይጨፈራል ለቤተሰብ የሚሰጥ ነገር ይሰጣል። ከዛ በኋላ ግን ግርዛት እንዳለ ነው የሰማሁት። እንግዲህ አሁን ምናልባት በትምህርት አርብቶ አደሩም የተማረ ስለሆነ ከቀረ ጥሩ ከቀረ ጥሩ። ግን ያ ስርዓት ከተደረገ ያቺ ልጅ ቀጣይ እንትኗ በቃ አይ በዓሉ ከመደረጉ በፊት ያው፣ ቀጣዩ ግን ግርዛት ነው ተብሎ ነው የሚታሰበው። እና ያ ቢቀር ያ ቢቀር ጥሩ ነው ብዬ ያስባለሁ። እሱ በአደባባይ ነው የሚደረገው፣ ግን ግርዛቱ ደግሞ በድብቅ ነው። እየተከለከለ ነው። ሴቶችም እዚህ ከብረሰቡ ወጡ። ሴቶች መጥተው እዚህ ጋር ትምህርት የተሰጣቸው አለን፣ እየሰሙ እየሄዱ አለን። እዛም እያስተማሩ ነው። ግን አንዳንዱ አይሰማም። ሁሉም ሰው ይሰማል። እውነት ነው። አንዳንዱ ተቀባይ ይቀበላል፣ አንዱ አይቀበልም። ምን ይደረግ? በትምህርት ቤት ውስጥ ያሉት ልጆች ተቀባይነት እነሱ ይሰማሉ፣ በጣም በጣም ይሰማሉ። ወዳቸው አስተምሮ ብለን የምንነግራቸው ወላጆቻችሁን እነሱ ለነሱ ይቀርባሉ አለ። ስለዚህ ወርዳችሁ ወላጆቻችሁን አስተምሯቸው፣ ይሄ ጉዳት እንዳለው፣ እንደማይጠቅም ከዚህ በፊት የተገረዙ ሰዎች በዛ ሰዓት የሞቱ ስንት ብዙ ሰዎች እንዳሉ፣ ዛሬ ላይ ግን እንደማይጠቅም በቃ እንደማይጠቅም፣ ጥቅም እንደሌለው ህብረተሰቡን ሄዳችሁ አስተምሯችሁ ብለን ከለ ልጆቻቸውን እናስተምራቸዋለን። በጣም አመሰግናለሁ። እሺ፣ ስሜ መምህር ጠጅቷ አድነው ይባላለሁ። የኩራዝ መጀመሪያ ደረጃ የአማርኛ መምህር ነኝ፣ እና የክበቡ ተጠሪ ነኝ። የሚኒ ሚዲያ ክበብ ተጠሪ ነኝ። አሁን ይሄ ያለንበት ሰፈሩ ምን ይባላል? ይሄ ወጣቶች ግቤ ነው የሚባለው። ሰፈሩ አገሩ ወረዳው ኦሞራቴ ይባላል ዳስነች። በእናንተ ሚኒሚዲያ እስኪ ምን ምን ነገሮች ይሰራሉ? በእኛ የሚሰራው በሚኒ ሚዲያ ክበብ የተለያዩ ግጥሞችን ተማሪዎች አብዝቶ አሁን ይሄ ያላለቀ ጉዞ ከመጣ ጀምሮ የተለያዩ ግጥሞችን እየሰሙ ጎጂ ባህላዊ ድርጊቶችን ሴት ልጅ ግርዛት፣ ያላቻ ጋብቻ ሚል የሆነው ያጋጠሟቸው ልጆች እንትን ብለው አቅርበው ለእኛ ተደራሽነት እየሆነ ነው ያለው እና ያን እያዳመጡ ልጆች ምን ያህል ተጎጂ እንዳሉ እየተረዱ ልጆች አድማጭ ቡድኖች አልፎም ለማህበረሰቡ ሰልፍ ቦታ ላይ ገጠር ቦታ ላይ እየሄዱ ተማሪዎች ግንዛቤ ያስፈጸሙልን ነው ያለው። ብዙውን ጊዜ እዚህ አካባቢ ሴት ልጅ ግርዛት አለ፣ ያላቻ ጋብቻም አለ። አብዛኛውን ጊዜ እዚህ ከተማ ላይ አይፈጸም፣ ወደ ገጠር አካባቢ ነው። ወደ ገጠር አካባቢ ሴ ልጅ ግርዛት ሲፈጸም ድሚ ሚባል አለ። ባህርብቶ ስርአት ይነሱ ስርአታቸው ነው ድሚው፣ ድሚ ብለው ወስደው፣ እኛ ድሚ ስርአት ነው ብለው ነው የሚያምኑት፣ እና ግርዛት እንዳለ ምናምን አይነግሩ። ድሚ እንግዲህ በዓል አለ፣ እንደዛ ብለው ነው የሚወጡት። አሁን ባለፈው ያጋጠመኝ ነገር እዛ ታች ሰፈር ገብቼ ነበርና ድሚ ስርዓት አለና ልጆችን አስመርቅ ይመጣለሁ ብሎ ሰውየው አባትየው ይዟቸው ሄደ። ልጆች አራት ልጆች ናቸው፣ ሴት ናቸው፣ ሁለቱ ሴት ሁለቱ ወንድ ናቸው። ለምንድን ነው የምትሄደው ምናምን ስል ድሚ ስርዓት አለ ልጆች ተመርቀው መምጣት አለባቸው ብሎ ይዞ ሄደ። አጋጣሚ ትናንሽ ናቸው እና ሂደው አምስት መቶ ብር ከኔ ጠይቆ ወደ ሰውየው ለምን ስል አረቄ ገዝቼ ምን ብዬ ነው ስርዓቱን ሰርቼ እመጣለሁ። እሺ ብዬ እኔ ደግሞ ሰጠውት። አምስት መቶ ብር ወስዶ አረቄ ገዝቶ ሄዶ ምን ብሎ ተመርቀው ነቀጣይ ሐሙስ እንድትገረዝ ልጅቱን። አሁን ህፃን ስለሆነች ታይታ መንብራ ተመርቃ ወደዚህ ተመልሳ መጣች። መጀመሪያ ለግርተው እንደሚወስድ እንትን ብል ብሰማ ኑሮ አልልክም ነበር። ምርቃት ነው ምናምን አለ። አባቶች ናቸው ትላልቁ አባቶች ነው የሚመርቁ ምናምን ብሎ ሄደው ተመልሰው በአምስተኛው ቀን ተመልሶ ስር በቃ እቺ ነበዋ ትባላለች ልጅቱ ስሟ። ትንሽዬ ናት። ገና የዘጠኝ ዓመት ልጅ ብትሆን ነው ነበዋን አስመርቄ መጣዋል። እንደ ደህና ነገር ተገርዛለች አልተገረዘች፣ ምርቃት ነው ተመርቃ ለቀጣይ በቃ ትዳር ምናምን እንድትል በበሬ ምናምን ቀይረው ነው የሚያጋቧት፣ እና አሳይቶ ነው መምጣቱ ነው እሱ ስል በቃ ቀጣይ አመትም አሁን እንደዚህ ያለ ያለ ምናምን ሲል አይ፣ እዚህም በኋላ እኔ ልጆች አይገረዙ ልጆችን የወስጀ አስተምራቸዋለሁ። ምን ትላል? ኧረ አባቶች አይፈቅዱም አለ አባቶች አይፈቅዱም። ስለዚህ ች ልጅ ማግባትም መገረዝም አለባት ምናምን። ሴት እንዴት እንደዚህ ታደርጋለሁ እኔ ለሴቶች ጉዳይ ጠቁማለሁ ምናምን ስለው፣ በቃ ችግር የለም ትምህርቷን ትማር ብሎ ለእኔ ሁለቱን ልጆች ለእኔ ሰጠኝ። አሁን እኔ ጋር ናቸው ልጆች። አንቺ ቤት ነው የሚለው እኔ ግቢ። ያው ሰትየዋም እርጉዝ ናት አሁን አርግዛለች። በቃ እዚህ ጋር ቤት ስሩ ብዬ ለብቻ እርግቶ ቤት ሰርተው እየኖሩ ነው። እኔ እነዚህን ልጆች ህይወታችን ታደጋለሁ ብዬ አስባለሁ። በጣም ትልቅ ኃላፊነት ነው ወስዳለሁ ብዬ ቃል ገብቼ ድሮ እዚህ ክራይ ቤት ነበርኩ የምኖረው። አሁን ወደታች መብራት የለም እንጂ ወደታ ቤት ሰርቼ ወጥቻለሁ። የአዋፈር ቤት ነው። ገና እንትን አልተጠቋቋምኩም እንጂ እነሱን ልጆች ይዣለሁ። ምናልባት እግዚአብሔር ጋር ከእግዚአብሔር ፈቃድ ጋር እኔ ልጆች ባስተምራቸው እኔ ጋር ብኔ የበላሁትን በልተው ቢኖሩ ደስ ይለኛል። ትምህርት ጀመሩ ገና ናቸው። አሁን ቅርብ ጊዜ ነው የገባሁት እና እንዲህ አይነት ነገር አለ ድሜ ብለው ወስደው ነው ልጆችን የሚያስገርዟቸው እንጂ እስካሁን እዚህ ከተማ ላይ ግን እዚህ አካባቢ የለም ግርዛት፣ ወደ ገጠሩ ነው። አሁን በኤሌመንተሪ ትምህርት ቤት አድማጭ ግሩፕ አላችሁ አሉ። ምን ይሰራሉ? እነሱ ያጀምጣሉ በሁሌም በየሳምንት ቅዳሜ ቅዳሜ ቀን እንገናኛለን፣ ያዳምጣሉ። የሚያዳምጡት ስለ ሴት ልጅ ግርዛት፣ ስለ አቻ ጋብቻ ምናምን ነው። እሱን ካዳመጡ በኋላ እነዚህ የክበቡ አባላት አሉ፣ ወደ ሰላሳ ይሆናሉ። አሁን የክበቡ አባላቶች ማለት ነው። ለእነሱ ተደራሽነት ያደርጋሉ፣ ያዳመጡትን። እነሱ ደግሞ ሰልፍ ቦታ ላይ አሁን ባለፈው የብሔር ብሔረሰቦች ቀን ህዳር አስራ ስድስት ተከብሮ ነበር። እዛ ላይ የተለያዩ ግጥሞችንና እና እንዲህ አይነት ትምህርቶችን ግንዛቤ ያስፈጽመውልኛል ሄደው ያስረዳሉ። ትንሽ ቢሆንም ይገባቸዋል፣ ይገባቸዋል። በጣም ትልቅ ስራ ነው እየሰራችሁ ያላችሁት። አመሰግናለሁ። በ እኔም አመሰግናለሁ። አድማጮች በዳሰነች ኦሞራቴ ከተማ ሉ የፖፑሌሽን ሚዲያ ሴንተር መምህራንና ተማሪ የአድማጭ ቡድን ጋር የነበረን ቆይታ ማህበረሰብ የእያንዳንዳችን ድምር መሆኑን ያስገነዘበ ውይይት ነበር። አብጊያ ና ሀይል አምላክ ወጣቶች የለውጥ ኃይሎች መሆናቸውን ሲያስገነዝቡን፣ መምህርት አይናለምና መምህርት ጠጅቱ ደግሞ ተማሪዎች ጎጂ ልማዳዊ ድርጊቶችንና ጉዳታቸውን እንዲረዱ ከፊት ሆኖ በመምራት እንደ መምህርት ጠጅቱ ደግሞ ኃላፊነትን በግልም ጭምር መውሰድን በማሳየት እንዲበረቱ አርያ ሆኖላቸዋል። በእናንተ አካባቢስ የሴት ልጆች ግርዛትን ለመከላከል በጋራና በተናጠል ምን እየሰራችሁ ነው? ተወያዩበት እስቲ። አድማጮች፣ ፕሮግራማችን አላለቀም። ከእንግዶቻችን ጋር የነበረን ቆይታ አሁን አብቅቷል። ቀጣዩ ጊዜ የድራማ ጊዜ ይሆናል። የንጋት ሕልም ይቀጥላል። ያላለቀ ጉዞ። ባለፈው ሳምንት በንጋት ሕልም እንዳደመጣችሁት ርብቃና ጀንበር ግጭታቸው እየተባባሰ መጥቶ ነበረ። በዛሬው ክፍልስ ምን ያጋጥማቸው ይሆን? እኔ ምንም አልፈልግም እንዳታመጣ። ገሊላ ደግሞ አታብዡ እንዴ! በኋላ ደግሞ ወንድሜም ፍለጋ ምግብ ቤቱ ድረስ ሄጂ ሳይጋብዘኝ ቀረብለሽ ልታምኝ ነው አይደል? እሱም አይቀርልህም ቆንጆ ቀይ ወጣል። አሳዬ ቀይ ወጧል። ለቤተሰብ የሚሆነ ምግብ ቤት ሞቅ ብሎልህ የለ እንዴ! ፈጣሪ ይመስገን። አሁን ወደ ነበርንበት እየተመለስ ነው እድሜ ላችን እኔ ምን አደረግኩል? አንቺ ገንዘብ ባታበድርኝ ይሄኔ በኪሳራ ይዘጋ ነበር። እንግዲህ ብድር የሚለውን ነገር ተው ብያለሁ ገሊላ፣ ከመጀመሪያውም ነገር ይሻሉ። በችግሬ ደርሰሽልኝ ሰርቼ ገንዘብሽን እመልሳለሁ። እሱን ጊዜው ሲደርስ እናያለን። ዋናው ከጀንበር ጭቅጭቅ መገላገልህ ነው። አሁን ጀንበር ናት የመጨቃጨቂያ ምክንያት የምታጣው? ደግሞ ምን ቀራት? ሆቴልህ እንደሆነ ከኪሳራ ድኗል። ቤት ደረስ ስብለሽ ቢሆን ራሷው ትነግርሽ ነበር። ሆቴሉን ሸጠ ከወንድሞቼ ጋር ስራ እያለች ስትነዘንዝ ከሰማኋት በኋላ አንተ ቤት መምጣት ጠልቻለሁ። እንዳትቀየመኝ። አልቀየምሽም። ሰሞኑን መጥተሽ ቢሆን ኖሮ ትጣሉ ነበር። በቃ ጭራሽ አሁን ደግሞ ርብቃ ላይ ነው የተነሳችው። ርብቃ ምን ታድርጋት? ወደ እናቷ እንድትሄድ ትፈልጋለች። አሁንስ አበዛችሁ እንዴ! የወንድማችን ልጅ እኮ ናት። አባቷን አጣ ደግሞ እሷን እንጣ እንድትናደጅ እኮ አይደለም የነገርኩሽ ገሊላ እናቷ ጋር ትሄድ ማለት ቆይ ምን ማለት ነው እናቷ ወደ ዋና ከተማ ተሰዳ ሰው ቤት ተቀጥራ አይደል እንዴ የምሰራው ይሄ ለጀንበር ምኗም አይደለም ባክሽ ከቀዬዋ ተፈናቅላ ከመጣችበት ጊዜ ጀምሮ በቃ አልወደደቻትም ነዋይ የሚስትህን ክፋት ማስቆም ካልቻልክ ርብቃን እኔ ወስዳታለሁ እንደዚያም እንደዚያማ አይሆንም ከሴት ነጥያ አንቺ ጋር እንድትኖር አላደርግም እና መላው ምንድን ነው

ግን እኮ እኔና ባዬ እንወድሻለን አክስቴ ገሊላም ትወድሻለች እናንተ ብትወዱ እሺ እሺ ቆይ እሺ እማዬ ላናግራት እንዴ ምን ብለሽ ርብቃ አብራኝ እንድትኖር ፈልጋለሁ ብዬ ነው አይ ይቅር እኔ ከዚህ ብሄድ ነው የሚሻለው እናት ያለችበት ከተማ የት እንደምትኖር ሳታውቂ ስልክ ቁጥሯን ግን መዝግቤ ይሻለሁ ቴ ግን ቴ ግን ትጠፊ ያለሽ ተይ ከጠፋሽ ደግሞ ማናችንም አናገኝሽም አይዞሽ ሴት አልጠፋም ከጠፋሁ ደግሞ አጎቴ ይቆጥር ስላለኝ እደውልለትና መጥቶ ይመልሰኛል። በይማ ሳት ነግሩ ስለምትሄጂ ይቀየምሻል። እሺ ቆይ። ለምን አሳውቀሽው? አትሄጂም እንዴ? ከነገርኩትማ፣ እንድሄድ አይፈቅድልኝም። በቃ ጨክነሽ ልትሄጂ ነው? አጎቴና እናትዬ ጀንበር በእኔ ምክንያት ከሚጫቃጨቁ እኔም ከምሰቃይ ብሄድ ይሻለኛል። እሴ፣ እባክሽ ተሰነባብተን እንለያይ። እሰይ ጋሽር ታመጣለሽ። ወይኔ ቤቤ፣ በቃ ቻው። አትሄጂም እንዴ? ቆይቶ እንዲ ነው ጀንበሬ የት ሄዳ ነው? ያን ዕለት ተናገርከን ብላ እህቷ ጋር እንዲሄደች አልተመለሰችም። ስንት ቀን ሆናት ማለት ነው? ሳምንቱ እሴት እንኳን አትናፍቃትም እንዴ? እንዴት ተናፍቃታለች ርብቃ ልብሷን ቋጥራ ልትሄድ ስትወጣ ደጅ ላይ ተከትላት የያዘቻት እሴት አይደለችን እና እሷ ባታስቆማት ኖሮ ረታ ደርሶ ርብቃን ከመሄድ አያስቀራትም ነበር። ስለዚህ በጀንበር አመለካከት እሴት ጥፋተኛ ናት። እውነት ጀንበር ይህንን ብላለች ወይስ ያንተ ግንዛቤ? ጀንበር ናት እንጂ የጸባችን መነሻም የሆነው። አይ ጀንበር ልክ አልሰራችም። ሳምንት ሙሉ ቤት ትታ ተያተ እዚያው ትክረ። እኔም ርብቃም እሴትም ትንሽ ሰላም እናገኛለን። ርብቃስ እንዴት ናት? እዚሁ ብናስቀራትም ጀንበር ቤት ትታ በመሄዷ ተጨንቃለች። ባትጨነቅ ነበር የሚገርመኝ። አሁንስ ምን እንደማደርግ ግራ ገባኝ። ጀንበር ወደ ቤት ተመለሰችም አልተመለሰችም፣ ርብቃ አንድ ቀን ሳትነግረን መሄዱ አይቀርም። ግድ የለም፣ ለእሷ አንድ መፍትሄ አግኝቻለሁ። የምን መፍትሄ? ጥሩ ሰው አግኝቼላታለሁ፣ አንቀባሮ የሚያኖራት። ስለማን ነው የምታወሩ? ስለ ርብቃ ነዋ፣ ሌላ ስለሚስትህ ነው ጥሩ ትዳር እናስይዛታለን። በቃ ያላለቀ ጉዞ ለዛሬ የነበረን ዝግጅት ይሄ ነበረ። በሚቀጥለው ሳምንት በሌላ ዝግጅት፣ በቀጣዩ የድራማ ክፍል እንገናኛለን። ድራማውን የተጫወቱልን ቃል ኪዳን ሰለሞን እንደ ረብቃ፣ ሳምራዊት ከበደ እንደ እሴት፣ ሰላማዊት ገብረስላሴ እንደ ገሌላ ነበሩ። እስካሁን አብሪያችሁ የቆየሁት መልካም ሰው ሰለሞን ነበርኩ በሚ